ዛሬ ምሽት በኤውሮፓ ሊግ የሚደረገውን የጨዋታ ውጤት በብርሃን ባንክ የቴሌግራም ቻናል ላይ ከምሽቱ ሶስት ሰዓት ጀምሮ ግምት መስጠት ይችላላችሁ፣ ይላል ብርሃን ባንክ። ለአስር ትክክለኛ ግምት ለሚሰጡ አድማጮች ደግሞ አጋራችን ብርሃን ባንክ ሽልማት አዘጋጅቷል። ስለዚህ የብርሃን ባንክ የቴሌግራም ቻናልን ይቀላቀሉና በዚያውም ግምትን ያስቀምጡ፣ ተሸላሚ መሆን ይችላሉ፣ ይላል ብርሃን ባንክ። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውን ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። የምሽቱን የአውሮፓ ሊግ ጨዋታ እያነሳን ነው የምንገኘው። ዛሬ ምሽት አራት ሰዓት ላይ የሚደረገውን ጨዋታ እንመልከተው። በድጋሜ ጉዳይ ብዙ ጊዜ በተለይ ከማሽተር ዩናይትድ በኩል ይሄ ጉዳይ ሲነሳ የመቶ ሚሊዮን ፓውንድ ገንዘብ ነው ወይም ደግሞ ይዛ ጨዋታ ነው ዩናይትድ የገንዘብ ያስፈልገዋል አሁን ካለበት ችግር አንጻር እየተባለ ነው የሚገኘው። ይህንን ጉዳይ እንመልከተው። ዋንጫ ማሸነፍ ዋነኛ ግብ ነው። ደጋፊዎች ገንዘቡን ሳይሆን ዋንጫ ማሸነፉና በቀጣይ ዓመት ደግሞ ለሻምፒንስ ሊግ መሳተፉን ትኩረት የሚያደርጉ ይመስላል። ይህንን ጉዳይ እንመልከት። ወደ ሻምፒንስ ሊግ ሀብት መሸጋገሪያ ይሆናል፣ እንዴት ነው የሚታየው የሚለው እናንሳ። አዎ ይሄ የማንቸስተር ዩናይትድ በዩሮፓ ሊግ ጨዋታ ባደረገ ቁጥር የሚነሳ ነጥብ ነበር እስካሁን ድረስ። አሁን ፍጻሜ ላይ ስለሆነ ያለው ለመጨረሻ ጊዜ የዩሮፓ ሊግን ማሸንፍ ለማንቸስተር ዩናይትድ ካዝና ምን ማለት ነው የሚለውን ጥቂት እንመለከታለን ማለት ነው። ከዚህ በፊት ብዙ ጊዜ አንስተነዋል። አንድ ኬረን መጓየር የሚባሉ የእግር ኳስ የፋይናንስ ኤክስፐርት አሉና ለቢቢሲ ሲናገሩ በፋይናንሱ በኩል ካየ ነው አሉ በማንቸስተር ዩናይትድ ታሪክ በማንቸስተር ዩናይትድ ታሪክ ትልቁ ጨዋታ ነው አሉ። በፋይናንስ ዓይን ካየ ነው ምክንያቱም የቻምፒየንስ ሊግ ተሳትፎ እጅግ ያስፈልገዋል። ከቲኬት ከብሮድካስት ከሚገኝ ገንዘብና ከስፖንሰርሺፕ ቦነስ ብቻ ማንቸስተር ዩናይትድ በዚህ ውድድር ላይ በመሳተፉ መቶ ሚሊዮን ፓውንድ ድረስ ያገኛል። ከዚያ በውድድሩ ሂደት ደግሞ በለስ ቢቀ ነው አይደለም እስከ ሩብ ፍጻሜ፣ እስከ ግማሽ ፍጻሜ፣ እስከ ፍጻሜ ድረስ ደግሞ ቢደርስ ተጨማሪ ከ30 እስከ 40 ሚሊዮን ፓውንድ ድረስ ያገኛል። ስለዚህ የምናወራው ከመቶ እስከ መቶ 40 ሚሊዮን ፓውንድ ወደሚያስገኝ የቻምፒየንስ ሊግ ሀብት ስለመሄድ ነው። ለምን ከቶተንሃም የበለጠ ለማንቸስተር ዩናይትድ አስፈለገ የሚለውንም ሲያብራሩ ማንቸስተር ዩናይትድ ባለፈው የፋይናንስ ዓመት 113 ሚሊዮን ፓውንድ ከስሯል። 113 ሚሊዮን ፓውንድ ባለፉት ሶስት ዓመታት ብቻ ደግሞ 300 ሚሊዮን ፓውንድ ከስሯል። ቶተንሃም ባለፈው ዓመት 26 ሚሊዮን ፓውንድ ነው የከሰረው። በአራት እጥፍ ያንሳል ማለት ነው። ቶተንሃም ትላንት በሰፊው እንዳነሳ ነው በፕሪሚየር ሊግ ታሪክ ከ1992 ጀምሮ ትርፋማው ቡድን በፋይናንስ ካየ ነው። የእግር ኳስን ኢሞሽን ካወጣን እንደ ቶተንሃም ጽድት ባለ መንገድ የሚመራ ክለቤል ግን እግር ኳስ የፋይናንስ ተቋም አይደለም። የእግር ኳስ ቡድን ስኬቱና ውድቀቱ የሚለየው በማሸነፍና በመሸነፍ ነው። ስለዚህ የፋይናንስ ስኬት ደጋፊው ሰለብሬት አያደርገው እና ሰለብሬት አለማድረጉም ትክክል ነው፣ ደግሞ አይደለም። ስለዚህ ለቶተንሃም በኪሳራ በፋይናንስ ሁኔታ ካየነው አሁን ባለው ሁኔታ ከማንቸስተር ዩናይትድ በተሻለ ጤንነት ላይ ነው የሚገኝ። ምናልባት ሰዎች አጋነውታል ቢሉም ሰር ጂም ራትክሊፍ ራሳቸው ከሰዎች ምሳ ማንሳት ያስፈለገን እኮ የሆነ ጊዜ በቃ ራን ማድረግ ላይ ያቆም ነበር አሉ የክሪስማስ ሰሞኑ ወደን አይደለም ያን ራን የዴይ ቱ ዴ አክቲቪቲ እንኳ ራን ራን ማድረግ ሊያቅተን ጫፍ ላይ ደርሰን ነበር። ስለዚህ ከውጭ ሲታይ ጭካኔ ቢመስልም፣ እንዴ እንዴት ነው የሰዎች ፍሪ ሚል የሚወሰደው? እንዴት ነው ሁለት መቶ ሶስት መቶ ሰው የሚባረረው? እንዴት ነው የአሌክስ ፈርጉሰን አንድ ሚሊዮን ምናምን ተጨማሪ በአምባሳደር ያለ ኃላፊነት የሚገኝን ደሞዝ ማግኘት ሰባት መቶ ምናምን ሚሊዮን ፓውንድ በአመት ለሚያስገባ ክለብ እንዴት ነው የትልቅ ነገር የሚሆ የራሳችሁን ውሳኔ ያስተካክሉ እንጂ ወይ አሰልጣኙን አዲስ ውል በመስጠት አዲስ ኮንትራት ኮንትራቱን በማራዘምና በማሰናበት ከዛ ሞሪምን በመቅጠር የከፈላችሁትን ሀ አንድ ሚሊዮን ፓውንድ ምናምን የሆነ ነገር አርጉት። እንጂ እሱ ነው እኮ ችግሩ ለዝውውር የምትከፍሉት ገደቢያ ያጣ የዝውውር የተሳሳተ ዝውውር ነው እኮ ችግሩ እንጂ ለእነዚህ ሰዎች የሚሰጠው ነጻ መሳ አይደለም ችግሩ። እሱን ይሁት እንጂ ምናምን ይሏቸዋል ሰዎች። ግን እሳቸው ደግሞ የሚሉት በቃ ራን ማድረግ እንኳን ያቅቶን ነበር። ስለዚህም በቃ ጭካኔ ቢመስልም ማድረግ ነበረብን ዩናይትድ ያለው ዚጋ ነው አሉ የፋይናንስ ሁኔታው ዚጋ ነው ያለው ማንቸስተር ዩናይትድ የሚል ነገር ተናገሩ ስለዚህ ቻምፒየንስ ሊግ በጣም ያስፈልጋቸዋል ማለት ነው እንግዲህ አሁን ለካሪንግተን እደሳ ለምን ሲባል የወጣ ገንዘብ ስላለ በፔሳር ቅጣት ላይ ያርፍባቸው ይችላል ወይ ነጥብ ቅጣት ምን ምን ላይ ላይጠበቅባቸው ግን እሳቸው እንደተናገሩት ዘ ክለብ ውድ ሀቭ ገን ባስት አዲሱ አመት ከማለቁ በፊት በቀለ በቃ በየእለቱ ላለ እንቅስቃሴ እንኳን የሚሆን ገንዘብ አልነበረውም። ያለ ልክ የሚከፈላቸው ተጫዋቾች አሉ፣ ካሰሚሮን በስም ሁሉ ጠቅሰው ወይ እንደ ሆይሉንድ ከአቅም በላይ የተከፈለባቸው አሁን እያሉ ተናግረው ነበር። እንደምታውቂ ብዙ ጊዜ ሰዎች እንዲህ አይነት ወጥተው የክለቡን የፋይናንስ ጤንነት ሁኔታ በተመለከተ እንደዚህ በግልጽ ሲናገሩ ብዙ አንሰማ፣ ግን ተናግረዋል እሳቸው እንደዚ ብለው። እንዲሁም አንዳንድ ክለቦች ብዙ ተቃውሞም እንዳይነሳ በጥሩ የፋይናንስ ሁኔታ ላይ ያለ ነው ምናምን ብለው ማስኪ ያደርጉታል ነገሩን ከረን መጓየር ግን በዚህ ምክንያት ብቻ ሳይሆን አንዳንድ ዩናይትድ እንደገና አስራ ምናምነኛ አስራ ስድስተኛ ወይ ምናምን ሲዝን ሆኖ ሲዝኑን አሳልፈው ከአውሮፓ ውድድር ውጭ የሚሆን ከሆነ አንዳንድ ትልልቅ ከማንቸስተር ዩናይትድ ጋር በስፖንሰርሺፕ መስራት የሚፈልጉ ተቋማትን ሳይቀር ሁለት ጊዜ እንዲያስብ ያደርጋቸዋል። ማለት ወርዝ ያደርጋሉ። ይሁ ማንቸስተር ዩናይትድ ላይ ብዙ ሚሊዮን መክፈል ቡድኑ ውጤት ውስጥ በሜዳ ውስጥ ያለው ውጤት ጥሩ ካልሆነ አሶሴትድ የምትሆኙ አስራ ስድስተኛ ከሆነ ቡድን ጋር ነው። አሶሴትድ የምትሆኙ በአውሮፓ ውድድር ከማይሳተፍ ቡድን ጋር ይሆናል። ሜዳ ውስጥ ሁሌ የሚሸነፍ ቡድን ውስጥ ይህን ያህል ገንዘብ ማግኘትን ቆም ብሎ ማሰብ ይጀምራሉ። ስለዚህ ሂስቶሪካሊ ግዙፍ ክለብ ቢሆንም በታሪክ ግዙፍ ክለብ ቢሆንም አሁን ግዙፍ ነው ወይ የሚል ጥያቄ ሁሉ ያስነሳል። ለአንዳንድ ተቋማት እንደዛ ያለ ነው አሉና፣ የማንቸስተር ዩናይትድን የትሬኒንግ ኪት ስፖንሰር የሚያደርግ የነበረ አንድ ተቋም ከዚህ የውድድር ዘመን በኋላ አያድስም። ቴዞስ ምና የሚባል ተቋም እንደዚህ አይነት ጥያቄ ነው የሚፈጥረው። ዩናይትድ ሜዳ ውስጥ ስኬታማ ባልሆነ ቁጥር፣ በቻምፒየንስ ሊግ አለም ሁሉ ቼልሲ ባርሴሎና፣ ኢንተር ጨዋታ ሪያል ማድሪድ አርሰናል ጨዋታ ምን ምን ያህል ትኩረት እንደሳቡ እናውቃለን መቼስ እና እንደዚህ አይነት ውድድሮች ላይ አለመሳተፍ ተቋማትን የማንቸስተር ዩናይትድን ብራንድ በተመለከተ ጥያቄ እንዲያነሱ ያደርጋቸዋል። አሁን ለጊዜው ማንቸስተር ናይትድ በአሰልጣኙ ብዙ የማይፈለጉ ተጫዋቾችን በመሸጥ የዝውውር ድጎማ ማድረግ ይችላል። አንቶኒን ራሽፈርድ ራሽፎርድን እንደዚህ አይነት ተጫዋቾችን በመልቀቅ በመሸጥ ከእነዚህ ተጫዋቾች ሰባ ሰማኒያ ሚሊዮን ፓውንድ በማግኘት የራሽፎርድ ደግሞ አርባ ሚሊዮን ለምሳሌ ሀምሳ ሚሊዮን ቢያገኙ ከዚህ ተጫዋች ዝውውር የአካዳሚ ተጫዋች ስለሆነ ንጹህ ትርፍ ነው የ በእንደዚህ በእንደዚህ አይነት ብዙ በማይፈለጉ ተጫዋቾች ከነዚህ በሚገኝ ሽያጭ እና ከደሞዝ ላይ ደግሞ የሚለቁ ተጫዋቾች እነዚህ ይኖራሉ። በሳምንት አምስት መቶ ሺህ ፓውንድ ታደኛለች ማለት ነው። በአመት ሀያ አምስት ሚሊዮን ፓውንድ ታደኛለች ማለት ነው። ይዙብር ገንዘቡ ብቻ አይደለም። እነዚህ ብዙ ገንዘብ የሚከፈላቸው ተጫዋቾች ናቸው። ካሴሚሮ አሁን ብዙ እየጠቀማቸው እንኳ ቢሆን ግን የረጅም ጊዜ የቡድኑ ግንባታ መሰረት ስለማይሆን እሱ ቢዘገይ አንድ አመት ነው። ግን አሁን እንኳ ቢለቅ የእሱም ሶስት መቶ ሺህ ፓውንድ ይነሳል ማለት ነው። የኤሪክሰን መልቀቅ እንደዚሁ ከፍተኛ ደሞዝ የሚከፈለው ተጫዋች ከማንቸስተር ዩናይትድ ዌጅ ቢል ላይ ይነሳል ማለት ነው። እነዚህ ሁሉ የሚሰጧቸው ስትንፋሶች አሉ። ግን ቻምፒየንስ ሊግ የማይሳተፉ ከሆነ የአካዳሚ ተጫዋቾችን ወደ መሸጥ ሁሉ እንደ ሜኑና ጋር ናቸው አይነቶቹን ተጫዋቾች ወደ መሸጥም ሊሄዱ ይችላሉ። አሁን በምርጫ አደለ የሚያደርጉት ይህን ይህንን በመገደድ ነው የሚያደርጉት። ሌሎቹም በምርጫ ለቡድኑ ፊት ስለማያደርጉ ወይ ደግሞ ብዙ ደሞዝ ስለሚከፈላቸው ዩናይትድ ውስጥ በቆዩበት ጊዜ ያን ያህል ደሞዝ እንደሚከፈላቸው ስላላሳዩ መልቀቃቸው ተቀባይነት አለው። ግን የ20 የ21 ዓመት ልጆች መሸጥ አትፈልጊም። በምርጫ ቢያንስ ማለት በስታይል ለምሳሌ ጋርናጮ በቃ ለአሰልጣኙ አይሆንም ብሎ መሸጥ አንድ ጉዳይ ነው። እሱ ስፖርታዊ ምክንያት ይሆናል። በቃ ለአሰልጣኙ ፊት አያረግም ብሎ መሸጥ አንድ ነገር ነው። ገንዘቡን ፈልገች መሸጥ ግን ሌላ ጉዳይ። ሜኑን ሜይኑን ኦኬ፣ ለአሰልጣኙ የሚሆን ፕሮፐር አስር ቁጥርም አይደለም። ዲፕ ሚትፊልደር መሆን አይችልም። ስለዚህ ለአሰልጣኙ አይሆንም ብሎ መሸጥ ስፖርታዊ ውሳኔ ነው። ገንዘቡ በአንገብጋቢ ያስፈልገኛል ብሎ መሸጥ ደግሞ ሌላ ውሳኔ ነው። እንዲህ አይነት የውሳኔ ለውጥ ጭምር እንዲያደርግ ሊያስገድደው ይችላል ማንቸስተር ዩናይትድን። ስለዚህ ገንዘቡ በቻምፒዮንሺፕ አሁን ለፍጻሜ ሲደርሱ ሼፈልድና ማን ናቸው ሰንደርላንድ የሚጫወቱት አይደለም ወደ ፕሪሚየር ሊግ መምጣት የ150 ሚሊዮን ፓውንድ ልዩነት ስለሚያመጣ 150 ሚሊዮን ፓውንድ ስለሚያስገኝ በዓለም ላይ ውዱ የእግር ኳስ ጨዋታ የሚባለው የቻምፒዮንሺፕ ፕሌኦፍ ነው። በዓለም ላይ ውዱ ጨዋታ የቻምፒዮንስ ሊግ ፍጻሜ አይደለም። ውዱ ጨዋታ የቻምፒዮንሽፕ የፕሌኦፍ ፋይናል ዊምብሌ ላይ የሚደረገው ጨዋታ ማለት ነው። ምክንያቱም ወደ መቶ ሀምሳ ሚሊዮን ፓውንድ ሀብት ነው የሚያንደረድር አሁን። ይሄ ልክ እንደዛ ላይደርስ ይችላል። ምክንያቱም መቶ አርባ መቶ ምናምን ሊደርስ ይችላል፣ ግን እንደምትሄጅበት ርቀት ያ ግን ጋረንቲድ መቶ ሀምሳ ሚሊዮን ፕሪሚየር ሊግ ላይ መሳተፍ ብቻ። የዓለም የመጨረሻው ሉክሬቲቭ ሊግ ነው የሚባለው ሀብታሙ ሊግ ነው የሚባለው ለዚህ ነው ፕሪሚየር ሊግ ግን። ከዛ ብዙ ያነሳ አይደለም ለዩናይትድ በተለይ ደግሞ ከዚህ በፊት ብዙ ጊዜ እንዳነሳ ነው ለምሳሌ አሁን እንደ አዲዳስ አይነቶቹ ከማንቸስተር ዩናይትድ ጋር ትልቅ ስምምነት ያላቸው ተቋም ቴዞስ እንዳደረገው በቃኝ ብሎ መውጣት ሳይሆን፣ አዲዳስ ደግሞ ዩናይትድ ቻምፒየንስ ሊግ ወጣ አገባ እያለ ስለሆነ የሚሳተፈው አንድ አመት ቢሳተፍ በሚቀጥለው ስለሚዘለው ቅጣት፣ የቅጣት ክሎዝ አስገብቷል። በአመት 90 ሚሊዮን ነው የሚያገኝ በአለም ላይ ብዙ ገንዘብ ትልልቅ የስፖርት ብራንዶች ከሚያገኙ ክለቦች መካከል አንደኛው ማንቸስተር ዩናይትድ እና አዲዳስ። ማንቸስተር ዩናይትድ ቻምፒየንስ ሊግ ባልተሳተፈ ቁጥር አስር ሚሊዮን ፓውንድ ይወስዳል፣ ወይም ከገባው የውል ግዴታ በዚህ የኮንትራክት ስምምነታቸው መሰረት ሰማንያ ሚሊዮን ፓውንድ ይከፍሉ። አስር ሚሊዮን ብዙ ነው፣ ለምሳሌ ከአንድ የኪት ሰፕላየር ማለት ነው። በጣም ከባድ ችግር ነው የሚያመጣው። ግን ለወደፊቱም ቢሆን ለወደፊቱም ቢሆን ትልልቅ ተቋማትን ሳይቀር እና ትልልቅ ተጫዋቾችንም ሳይቀር አትራክት ማድረግን አስቸጋሪ እያደረገው ይሄዳል። ለረጅም ጊዜ ከቻምፒየንስ ሊግ ተሳትፎ ውጭ ስትሆኚ፣ ኦኬ የሆነ ጊዜ ትልቅ ክለብ ለምሳሌ አሁን ምስ ምሳ ከሪያል ማድሪድ ቀጥሎ ብዙ ቻምፒየንስ ሊግ ያሸንፉ ማለት ኤሲ ሚላን ኤሲ ሚላን ዘጠነኛ ሆኖ ይጨርሳል ማለት የኤሲ ሚላን የገበያ አፒል ይቀንሳል ማለት ነው። ግልጽ እኮ አሁን ሚላን ዘጠነኛ ነው። ቻምፒየንስ ሊግ አይሳተፍበትም። በቻምፒየንስ ሊግ ብቻ በየትኛውም የአውሮፓ ውድድር አይሳተፍም ቡድኑ መገንባት የበለጠ አስቸጋሪ እያደረገው ይሄዳል። ሚላን በማንቸስተር ተርታ የሚቀመጥ ግዙፍ ክለብ ነው። በታሪክ ከሆነማ እንዳልኩት ከማድሪድ ቀጥሎ ብዙ ቻምፒየንስ ሊግ ያሸነፈው ሰባት ጊዜ ቻምፒየንስ ሊግ ማሸነፈው ግን ኢሬለቨንት ነው። አሁን ኢሬለቨንት ነው። ትልልቅ ክለቦች፣ ትልልቅ ተቋማት ከሚላን ጋር ለመስራት ያላቸው አፒታይትስ አነስተኛ ነው የሚሆን። ከሪያል ማድሪድ ጋር ነው የሚሰሩት፣ ከማንቸስተር ሲቲ ጋር ነው የሚሰሩት፣ ወይ ከሊቨርፑል ጋር ነው የሚሰሩት፣ ከባርሰሎና ጋር ነው የሚሰሩት። የሜዳ ውስጥ ውጤት እንዲህ አይነት ፋይናንሳዊ ምንድነው ሪፐርከሽን አለው። እና ዩናይትድ ደግሞ ቀስ እያለ ሬቬኒው እየቀነሰ አራተኛ ነው በፊት ሁለተኛ ነበር አንዳንድ ጊዜ አንደኛ ነበር የሚሆን አራተኛ ትልቅ ነው እኮ በጣም ስድስት መቶ ሀምሳ ምናምን ሚሊዮን ፓውንድ አኑዋል ሬቬኒው አመታዊ ገቢ ነው የነበረው ግን ቻምፒዮንስ ሊግ ባልተሳተፍሽ ቁጥር ምን ታጫለች ማለት ነው መቶ ምናምን ሚሊዮን ፓውንድ ታጫለች ማለት ነው አሁን ደግሞ ፎርማቱ ሰፋ አላ አይደለም የሚሳተፉት ቡድኖች ቁጥር ሰላሳ ስድስት ሆነ የመጀመሪያው ራውንድ ላይ ብቻ ስምንት ጨዋታ ታደርጋለች ተጨማሪ ሁለት ጨዋታ ማለት ነው። ቀላል አይደለም ይሄ። ግን ካላሸነፈ ዛሬ ምንድን ነው የሚሆኑ ከዩሮፓ ሊግም ውጭ ነው የሚሆኑ። በዩሮፓ ሊግ ደግሞ እስከ ሰላሳ ሚሊዮን ፓውንድ ገደማ ያገኛል ያንንም ያጣል ማለት ነው። ካሸነፈ ደግሞ አሁን ያልኳቸውን ነገሮች በሙሉ ያገኛል። አሁን ነገሩን የበለጠ የከፋ የሚያደርገው ምንድን ነው? አስራ ስድስተኛ ስትሆኝ እያንዳንዱ ቦታ ሶስት ነጥብ አንድ ሚሊዮን ፓውንድ ዋጋ አለ። ስለዚህ ለምሳሌ እንበሉ ማንቸስተር ዩናይትድ ስድስተኛ ቢሆን በፕሪሚየር ሊግ ብቻ በፕራይዝ መኒ ማለት ነው፣ ተጨማሪ 30 ሚሊዮን ፓውንድ ያገኝ ነበር። እያንዳንዷ ቦታ ሶስት ሚሊዮን ሶስት ነጥብ አንድ ሚሊዮን ፓውንድ ስለምታስገኝ 31 ሚሊዮን ፓውንድ ያገኝ ነበር ስድስተኛ ቢሆን፣ አስራ ስድስተኛ ከሚሆን ይልቅ በፕሪሚየር ሊግ አሁን ባለው ስፍራ በፕራይዝ መኒ ብዙ ገንዘብ ነው የሚያጠው ብዙ ገንዘብ ነው የሚያጠው። በዩሮፓ ሊግ ይህንን ውድድር በማሸነፍ ማለት በፕራይዝ መኒ 22 ሚሊዮን ፓውንድ ነው የሚያገኝ ከቻምፒየንስ ሊግ ያለው ልዩነት ቀላል አይደለም። አታላንታ ምና የዩሮፓ ሊግ ቻምፒዮን አስራ ስምንት ሚሊዮን ፓውንድ ነው ያገኙ ዘንድሮ ቻምፒየንስ ሊግ በመሳተፍና ከመጀመሪያዎቹ ስምንት ቡድኖች መካከል አንዱ በመሆኑ ብቻ ሰባ ሚሊዮን ዩሮ ነው ያገኘ ከአንድ እስከ ስምንት ባለው ስፍራ በመጨረሱ ዘጠነኛው ነው የጨረሰው፣ ግን ቻምፒየንስ ሊግ እስከሄደበት ድረስ ሌሎቹማ እንደ ሊቨርፑል፣ አርሰናል፣ ባርሰሎና፣ ሌቨርኩዘን፣ ኢንተር፣ አትሌቲኮ ማድሪድ አይነቶቹ ቡድኖች ከአንድ እስከ ስምንት ባለው ስፍራ በመጨረሳቸው ሰባ ሚሊዮን ፓውንድ አግኝተዋል። አርሰናል እስከ ሴሚፋይናል ሄደ ማለት ከቻምፒየንስ ሊግ ብዙ ገንዘብ ካገኙት ክለቦች መካከል አንደኛው ሆኖ ነው የሚያጠናቀቀው ከአራቱ መካከል አንደኛው ስለሆነ የብሮድካስቲንግ ራይቱ፣ የስፖንሰርሺፑ፣ የምኑ የምኑ። ስለዚህ ይሄ ጨዋታ የመቶ ሚሊዮን ፓውንድ ጨዋታ ነው የሚባለው በዚህ ምክንያት ነው። ዛሬ ምሽት በኤውሮፓ ሊግ የሚደረገውን የጨዋታ ውጤት በብርሃን ባንክ የቴሌግራም ቻናል ላይ ከምሽቱ ሶስት ሰዓት ጀምሮ ግምት መስጠት ይችላላችሁ፣ ይላል ብርሃን ባንክ። ለአስር ትክክለኛ ግምት ለሚሰጡ አድማጮች ደግሞ አጋራችን ብርሃን ባንክ ሽልማት አዘጋጅቷል። ስለዚህ የብርሃን ባንክ የቴሌግራም ቻናልን ይቀላቀሉና በዚያውም ግምቶን ያስቀምጡ፣ ተሸላሚ መሆን ይችላሉ፣ ይላል ብርሃን ባንክ። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ?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 ፈጣን፣ አስተማማኝና ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።